ሰላም የተወደዳችሁ ውድ ቤተሰቦች፣ እንደምን አላችሁ? ያላችሁበት ዓለም ዳርቻ ሁሉ ሰላምና ፍቅርን ጤንነትን እመኝላችሁ አለው። እንግዲህ እንደምታውቁት ያለሁት ሀረር ነው እና ሀረር ላይ ደግሞ እንግዲህ ከቤተሰብ መልስ ይህ ፕሮግራም እንግዲህ አዲስ ፕሮግራም እንጀምርላችሁ አስበናል። ይህንን ፕሮግራም ለመጀመር እኛ አላሰብንም፣ ድንገት እግዚአብሔር እንግዲህ ሲፈቅድ ነው እና የሆነው ማለት ነው። የሆነበትን ሁኔታ ልንገራችሁ። ካፌ ላይ ነበረን የተጠቀመን አንድ ልጅ መጣና የቀለም ክዳን እቃ ይዞ ወደኛ መጣና ክዳኗን ይዞ መጥቶ ከፊት ለፊት ሲያሳየኝ እኔ ደግሞ ግራ ገባኝ። አቻ አላውቅም እና ምንድን ነው ስለው አይ ጫማ ልጥረግልህ አለኝ እና ሊስትሮ ነው የሚሰራው እና ከዛ ጫማውን ይዞ ሄደ። ጫማው ቆሾ ሳይሆን ያው ስራውን አይቼ ነው ማለት የስራ ፍላጎቱን ልቤን ስለነካው እዛ ሰጣሁት። ጠርጎ መጣ። አንደኛው ልጅ ትንሹ ልጅ ደግሞ አልሰራም እና ጠራሁትና አናገርኩት። ሁለት ናቸው። ስንት አባት ና አሁን እንደዚህ አሪፍ ትሰራላችሁ። ስንት ያክፍል ነው። ወላይ ተሰዶ በአስራ አምስት አመት? ታዲያ እንዴት መጣ? በአስራ አምስት አመት ለስራ ብለህ ወጣ? የምርህ ነው? ቤተሰብ የለም? እዛ እናት አለ። አባትህስ? ሞቷል። እና ከአንተ በላይ ልጅ የለም? ወንድም አለ። ስንት አመቱ ነው የት ነው ያለው? እሱ እዛ እናቴ ነው። እናቴ ጋር ታዲያ አንተ ለምን ወጣ? እሱ እያለ እሱ እያለ እኔ ለስራ በቃ ያስጨንቃል? ትምህርትህን ብትማር ጥሩ አልነበረም? ታዲያ አንተ ጨክነህ ወንድም በአንተ ቦታ ሆኖ ምን ብሎ አይሻልም ነበር ነው

አንተ አትክፈል፣ እነሱ ታላቅ ይክፈል ብሎ እኔ ጋር ጎደች ያለ። አንተ አትክፈል። ማን ነው አከራዩ? እና ትላልቆቹ ይክፈል አለ። አንድ ላይ ነው የምትኖሩት? ከወላይታ ሶዶ ነው የመጣው። ስትመጣ እንዴት መጣ? መኪና መጣው? መጀመሪያ ወንድሜ አመጣ። አመጣና ከዛ እሱ ሄደ። ለምን አዲስ አበባ አልሄድክም? ለምን ወደዚህ መጣ? ማለት ወደ አዲስ አበባ መሄድ ይሻል። አብዛኛው ሰው የሚመርጠው ወደ አዲስ አበባ ስለሆነ አንተ እንዴት ወደዚህ ለመምጣት መረጥክ ብዬህ ነው። ወንድምህ አመጣ መጀመሪያ ወደ ሐረር እዚህ ነበረ። አሁን በቀን ስለዚህ በቀን ምሰራውን እኔ ከዛ ትሰራለህ ማለት ነው። ዛሬ ሁለት ሁለት ቀን ይሆንልሃል እ ቅድም ያው ጓደኛ ጫማህን ልጥረግልስ ሲለኝ እኔ ደግሞ እንዲህ ሲል ምንድን ነው ብዬ አላቀመነ ያው እኛ አዲስ አበባ ወይስ ሊስትሮ እቃ ነው የምናየው ወይ ደግሞ ሄደህ ነው የምታስጠርገው። እና እናንተ ደግሞ አንደኛ 15 ዓመት ነው፣ ሁለተኛ ነገር ደግሞ ስራ ፍላጎታችሁ ራሱ ደስ ይላል። ከዛ አንፃር ነው ምን ያልኩት። አንተ ደግሞ እሱ ሲጠርቅ አንተ አልጠረክማ። ሁለቱም ነው የሰራው እሱ ነው ስለዚህ ባትሰራም እኔ ደግሞ የእሱንም የእሱንም ጨምሬ እከፍልሃለሁ። እሺ። እና በተቻለ መጠን ግን ማታም ቢሆን ተማር። ለምን መሰለህ የሰው ልጅ ካልተማረ ምንም ዋጋ የለውም። ልክ ነው። በአስራ አምስት እኔ በአንተ እድሜ በጣም ብዙ ህይወት አሳልፌያለሁ። በጣም ብዙ ህይወት ማለት ነው። ግን ሁልጊዜ ከሱስ እራስን መጠበቅ እና ደግሞ ህልም ሊኖር ይገባል። ካልሆነ ግን ዝም ብለህ ብኩን ሆነህ ነው የምትቀርብ። ስለዚህ ከምሰራው ላይ እየቀነስክም ቢሆን ሰዎች አሁን ቤት የት እንደተባበሩ ሰዎች አናግረብ ቢሆን ትምህርት መማር ፈልጋለሁ ብለህ የማታ ብትማር ራሱ ህይወት እያደግክ ስትመጣ አብሮ ይቀየራል። እሺ ስለዚህ ጠንካራ ሁን። ስልክ ምናምን አለ የለህም? ስልክ የለህም? በማን ነው እናትህን የምታገኘት? ሌላ ሰው እዚህ ዚ አንተ በማን ነው የምትገናኘው? በአሁን ብደውል ለ በማን ላገኝ እችላለሁ? ወንድም እዚህ አለ፣ አብሮ ይሰራል። አዎ፣ አለማያ ነው ያለው እኮ። አሁን በማን ስልክ ልናገኝ እንችላለን? አንተን በማን ስልክ ልናገኝ እንችላለን? ለምሳሌ አሁን ይሄን ቪዲዮ አይተው ሊያግዙ የሚችሉ ሰዎች ሊመጡ ይችላል። ገብቷል? አንተን በማን ስልክ ነው ማግኘት የሚቻለው? ያንን ስልክ ነገርን እና እኛ ከስር ለጥፍላለን ትምህርትንም እንድትማር ምናልባት ሊያግዙ ይችላሉ። ቤተሰቦቻችን ማለት ነው ገባህ የሰማይ ነ ትምህርትን እንድትማር እናት ጋር እንድትመለስ ወር ደግሞ እዚህም ቢሆን ትምህርትን እንድትማር ሊያግዙ ስለሚችሉ በማን ስልክ ነው አንተን ማግኘት የሚቻላል? ትክክል ማለት ነው በወንድም ዜሮ ዘጠኝ ሀያ አራት ሰባ አራት ዘጠና ሁለት ማን ነው የወንድምህ ስም? የወንድም ስም ማነው? አድማሱ። የአንተስም ማነው? ደረሰኝ። በርታ። መስራትን እደግፋለሁ። የሰው ልጅ መስራቱ ይሄ ነው አይደለም? 09 24 74 0090 ስለዚህ እኛ እዚህኛው ቪዲዮ ላይ አስቀንጥልሃለሁ። ስለዚህ ሰዎችም ሊያግዙ ይችላሉ። ግን ዞሮ ዞሮ እኛም ያው ያን ያህልን ባናግዝ፣ ዛሬ ግን የውለሁን እጥፍ አድርገን ስራ እንትራለን ማለት ነው እና እናመሰግናለን። ማስተላለፍ የምትፈልገው መልእክት አለው? ማስተር ምናልባት እናት ብታይ ይህንን ቪዲዮ ምን ምን ትላታለች? ለእናትህ ፍቅርህን ግለጽላት በደንብ አውራ። ድምፅ አይሰማም እሺ፣ ችግር የለውም ዝም ብለህ እስኪ ለእናት እንደምትወዳት ነገራት። አይዞሽ፣ አለሁልሽ፣ እደርስልሻለሁ፣ አድርጋለሁ፣ ትልቅ ቦታ ስደርስ ጦርሻለሁ በላት። እስኪ አለሽ ደርስ እና እንደነገርኩ አደራ ይሄን ቪዲዮ ነው የቀረጽኩት፣ ምክንያቱ ስላለ ነው። መማር አለብህ፣ መቀየር አለብህ፣ ህይወትህን ማስተካከል አለብህ። ስለዚህ እንዳልኩ ሰው አናግረ የማታ ማታ እኔ ከፍላለሁ። ተመዝገባ ነው እሺ፣ ተመዝገብ፣ የማታ ማታ እኔ ከፍላለሁ። እሺ፣ ስልክ ቁጥሬን እሰጥሃለሁ። የማታ ማታ የምትማርበትን ደብተርንና ምን እኔ ከፍላለሁ። በየወሩ ትደውልልኛለህ። ሌላውን ደግሞ ሌሎች ማገዝ የሚችሉ ያግዙሃል። በርታ ራስን ከሱስ ጠብቅ። እሺ እሺ። አመሰግናለሁ። ሳናግረው 15 ዓመት አልሆነውም። 15 ዓመት ኦር አለ እንጂ 15 ዓመት አልሆነውም ግን ያሳዝናል። እና ዞሮ ዞሮ ውድ ቤተሰቦች ይሄን ፕሮግራም ለምን አናረገውም? እኛ በመልእክተኛው ፕሮግራማችን ወደ እናንተ እንደርሳለን። እንዲሁም ደግሞ ጉዞ ወደ በረከት የተሰኘው መንፈሳዊ ስራዎቻችን ወደ እናንተ እናደርሳለን። ገጠር ከተማ ከተማዎች ላይ የሚሄዳችን ክፍለ ሀገር ላይ ወደፊት የማይቀር ጉዳይ ነው፣ እና ለምን ይህንን ፕሮግራም መነበል ሆነው የተባባል ነው። ለምን ቅን ምሳ አልንለውም ብለን፣ ምሳዎቻችንን ምሳ እንበላለን። በየቦታው ስንሄድ፣ በተለይ ሊስትሮ የሚሰሩ ከእድሜያቸው በታች ስራ የሚሰሩ ወንድሞቻችን አሉ፣ እና እነሱን ለማበረታታት ቅን ምሳ በሚል ፕሮግራም እንግዲህ ከዛሬ ነው ምን ጀምሮ የእነኚህ ልጆች ገድል ሊኖረው ይችላል። አንደኛው ከሰው ጋር ነው የሚኖረው። ሰው የትምህርት ትምህርት አይማርም። ህፃኑ ልጅ አንደኛው ከእናቱ ጋር ነው የሚኖረው። አንደኛው ከዲላ ነው የመጣው የሚኖረው እዚህ ነው። ስለዚህ ትምህርት መግባት ይጠበቅበት 15 ዓመቱ ነው። ስለዚህ እኔ በዚህ አጋጣሚ ቃል ገብቼለት አለሁ። በየወሩ የትምህርት መሳሪያውን እና የትምህርት ክፍያውን የማታ እንደሚማር ቃል ገብቼለት አለው። ትምህርት ገብቶ ከደወለልኝ እኔ ከበር አደርጋለሁ እስከምችል ድረስ፣ እናንተም ደግሞ እንድታግዙት በዚህ አጋጣሚ። ትልቅየው ደግሞ እስኪ ታሪኩን አላካፈለንም፣ አብረን የምንሰማ ይሆናል። ወደ ፕሮግራሙ እንሄዳለን። አመሰግናል ወዶች ውድ ቤተሰቦቼ እንግዲህ ያው ተመልሰናል። ከምሳ መልስ ማለት ነው። ይህንን ነገር በበጎ ሁኔታ እንድታዩት ነው የምፈልገው። ምክንያቱም እኛም ድንገት ነው። እንግዲህ ሀሳቡ እዚሁ ነው። ከእናንተ እናንተ ናችሁ፣ ምናልባትም የመጀመሪያዎቹ እና በእሱ ምክንያት የተነሳ ነው። ስለዚህ እሱም ሳናገረው አንደኛ 15 ዓመት ነው እንደነገጥኩኝ። ሁለተኛ የስራ ታታሪነታችሁ ደስ ይላል። በእርቱ በዚህ አጋጣሚ ላሳስባችሁ የምወደው ነገር ምንድን ነው ሰዎችም ያግዟችሁ አያግዟችሁ፣ ህይወት ፈተና ይሁን አይሁን ማለት ነው እውነቱ ሲነግራችሁ ከእሱ እራሳችሁን ጠብቁ። አሁን አዲስ አበባ ላይ ማለት ነው። አዲስ አበባ ላይ በጣም በቃ እንደናንተ ያሉ ልጆችን የሚፈት ነው። ምንድነው የሚስቡት ቤንዚ ነው። እና እሱ ሶስት እንዳጎ በምንም ተአምር ማለት ምናልባት ይሄ ምክንያት ሆኖ እግዚአብሔር ደሞ ጥሩ ነገር ካመጣላችሁ እሱም ትምህርቱን የሚመርበት ሁኔታ እናቱም የምትታገዝበት ሁኔታ ይፈጠራል ብዬ ተስፋ አደርጋለሁ። የእሱን እንግዲህ መግቢያ ላይ እንደ ድንገት ስለሆነ ኢንተርቪው ያደረኩትኝ አንተም ደግሞ እንግዲህ እሱ ግዴታ ምን ካለ ስላልክ እስቲ ያለውን ነገር አንተ የአረር ልጅ ነህ እንደነገርከኝ፣ ከእናት ጋር እንደምትኖር ነግረኸኛል። እስቲ ያለውን ነገር ንገረን፣ ሁላችንም እንስ እዚህ አረር ነው የተወለድኩት። እና ትንሽ ወንድም ነበረኝ፣ ከእናትና አባቴ ጋር ነበር የምኖረው። እናትና አባቴ ተጣሉና አባቴ ወደ ሌላ ሀገር ሄደ፣ ወደ ሀገሩ ተመለሰ። አባቴ ጎንደር ልጅ ነው ወደ ጎንደር ተመለሰ እና እኔ ሰው እንደነገረኝ ከሆነ እንግዲህ እዛ አግብቶ ወልዷል። ወንድሜንም ወስዶታል። እናቴ ደግሞ እዚህ ናት። ከኔ ጋር ነው የምትኖረው። እሷ የመንግስት ሰራተኛ ናት። እና ደሞዟም ማይበቃ ነው። ትንሽ ደሞዝ ነው ያላት፣ በቂ አይደለም ለሁለት ሰው እንኳን፣ ለሁለት ሰው አንድ ሰው በቂ አይደለም። ለራሷ እንኳን ማይበቃ ደሞዝ ነው ያላት እና ስለዚህ አንተ አሁን ስትሮ እየሰራ ነው መታገዛት፣ ማለት ነው ትምህርት እየተማርክ ነው፣ የማታ ነው። ስለዚህ አሁን ቀን ቀን ትሰራለህ፣ ማታ ማታ ዘጠኝ ትማራለህ፣ ሰው እናትህን እያገዝካት ግን አንድ ጥያቄ ማለት ምናልባት ከጀርባ ሙዚቃ ስላለ ድምፅህን ከፍ አርጋ ውራ። አንተ ታላቅ ነህ ወይስ ለምንድን ነው ማንው? አንተ ታናሽ ነው ወይስ ለምንድን ነው አባት ያኛውን ልጅ ይዞት ሄደ? ያ ታናሽ ነው? ታናሽ ነው። አዎ፣ ትንሽ ነው ያ። ስለዚህ አስቦበት ነው ማለት ይቻላል። አንተ እናት እንድታግዝሱን ይዞ ሄደው። እኔ እንጃ አባቴ። ስለዚህ ፍቅሩ ወደ ታናሽነቱ ሄዶ ነው ነው። ግን በዚህ አጋጣሚ ያው ምን መሰለ፣ ቤተሰብ ይጣላል። የመጣላት እሹ አንዳንዴ ዳብሎስም ስለሚያመቻች አንተ ግን አባትህን አትጥለው። ማለት እሱ ወንድሜን ይዞ ሄደው እኔን ስለጠላ ነው ብለም እንድታስብ ስለማልፈልግ አይምሮ ነፃ መሆን አለበት። ማንኛውም ሰው በራሱ በደር ራሱ ይጠየቅ። አንተ ግን አሁን ወጣት አደለ? ስላልተመቸውም ጥሩ የሁኔታ ስላልሆነ ይሆናል ምናምን ብላስ፣ አግብተዋል፣ ወልዷል ሊሆን ይችላል። ህይወት ይቀጥላል። ከእናት ጋር ሲለያይ ሊያገባ ሊወልድ ይችላል። ጥፋቱ የቱ ጋር ነው? እናንተን ዞር ብሎ አለመጠየቅ ሊሆን ይችላል። ግን ደግሞ እሱ ምናልባት ላይመቸው ሊሆን ይችላል። አይታወቅም። የሰው ልጅ የሚኖርበት ምናልባት ከእናንተን የባሰ ሰጣ ገባ ውስጥ ገብቶ ሊሆን ይችላል። እና ዞሮ ዞሮ ይህንን የምንለው ምንድን ነው? በህይወት ውስጥ ሰዎችን አትውቀስ፣ ቻሌንጅ ችግሮችን እዛው ተወጣ፣ እግዚአብሔርን አመስግን እና የአንተን ተስፋ ነው የምታየው። አንተ ተምረህ ጥሩ ደረጃ መድረስ አለብን። ፐርፌክት በቃ ይጠበቅባል ኃላፊነት ሌላው ነገር አንተ ያንን ነገር ለማድረግ የሚያስፈልግህ አንድ የእግዚአብሔር እርዳታ እና እርዳታ ብቻ። አገኘኛ እኔ የመጣው በድንገት ነው፣ የተገናኘ ነው። አንተ የፈለገ ነገር ቢሆን በህይወት ውስጥ እግዚአብሔር አስፈላጊ ነው ማለት። ይህን ቀን ያዘጋጀው እግዚአብሔር፣ እንተዋወቃለን፣ አንተዋወቅ። ስለዚህ እግዚአብሔር በምክንያት ነው እና ይህን ነገር ያደረገው። በርታ ጠንክር አባትህም ሊሆን እንግዲህ ወደ ልቡ እንዲመለስ እመኛለሁ ግን አንተ ጠንካራ ሁን ምናልባት እንግዲህ ወደ ቤተሰቦቻችን ከዚህ በላይ አልሄድም ምን የምፈልገው ነገር ከስር ስልካቸውን እናስቀምጣለን ስልክ ስንት ስልክ የለህም? እሺ ብናትም ስልክ የላትም እሺ የኔ ስልክ እሰጣሃለሁ የኔን ስልክ ሰጥቼ ልክ ቪዲዮ ሲወጣ አንተ ልትገኝበት የምትችልበት ስልክ ትልክልኛለህ። ያንን ስልክ እኔ ቪዲዮ ላይ አስቀምጥና አንተን ማገዝ የሚፈልጉ ሰዎች ካሉ ለምን አንድ ብር አትሆን ያግዘሃል። በርታ፣ ትምህርትህን ቀጥል። እንዳልኩ ደግሞ ሱስ ውስጥ እንዳትገባ፣ ሃይማኖት ላይ ጠንክር። እሺ። የተወደዳችሁ ውድ ቤተሰቦቼ እንግዲህ ሶስተኛውን ልጅ ላናግር ነው። እሱም እንኳን የመጣው ምግብ ከቀረበ በኋላ ነው። አንደኛ አራት ናቸው ግን አንደኛው አልበላም ብለዋል። ይሄኛው ደግሞ ያው መጥቶ ተቀላቅሏቸዋል። እና ከነሱ ደግሞ አታሳንሱኝ አናግረኝ ስላለ ላናግረው ተገድጃለሁ ማለት ነው። እሱም እስኪ ስሜቱን ይግለጽ። እኛም ለአሁኑ ማገዝ አለብን በምንችለው እናግዛቸዋለን። ግን ምናልባት ጠንካራ ከሆኑና እራሳቸውን ለመቀየር ዝግጁ ከሆኑ ልጆቹም ስለሆኑ በወኪል ወይም ደግሞ እነሱን ሰፖርት ሊያደረግ በሚችል በመቆጣጠርም ደረጃ በሲስተም ብቻ እናግዛቸዋለን። ስልካቸውንም እንቀበላቸዋለን። እስቲ ስንት ዓመት ነው? አስራ አምስት ዓመት ከሱ ጋር አንድ ሰፈር ናችሁ? ለምን መጣችሁ ወደዚህ? የስራ ነው። ለምን አትማሩ? ትምህርት መማር አሻል። ትምህርት እናቴ የለም እዚህ የሰራው አንድ አንድ ባዶ የሰራው እናት አለች። እናተ አገር ቤት ነው። አባቴ ሞቷል። አለ ወንድም አለ። ቀና እሺ። ታላቅ ወንድም ነው ስድስት ነው አንዱ አሳይ አሁን አንተ እሺ፣ ስድስት ከሆናችሁ ታላላቆች የሉ? ትልቅ ከፍሉ አለ ሁለት ልጅ አለ ሁለት እነሱ የማያግዛችሁ ትምህርት ገበታችሁ ላይ አይ ከስራ በፊት ትምህርት ይቀድማል ብዬኮ ነው። እና ይማራሉ። አገር ቤት ነው ገዝቶ ምናምን ሰው ስለሌለ አባት ከሞተ በኋላ ግዴታ ግን ማነው አይን ሀሳብ ያመጣው ማለት ካላችሁበት ከምትኖሩበት አካባቢ

ስለዚህ አባት ከመሞቱ በፊት ነበር ማለት ነው ከቤት የወጣኸው። አላማ የነበርኩት ሲሰራ አባቴ ሞት ከዛ እርኩት እሺ፣ አሁን እየሰራ ነው። በቀን ስንት አገኛለሁ? ነው አንዴ አንዴ ቤት ተከራይታችሁ አንድ ላይ የምትኖሩት ስንት ትከፍላላችሁ ለቤት ክራይ አንድ ሺህ ብር። ስለዚህ አራታችሁ አንድ ሺህ ብር ትከፍላላችሁ ማለት ነው ተከፍላላችሁ ማለት። በቀን ውስጥ ምናልባት አሁን ሰራ ከተባለ ስንት ሰራ? ለሚኒስትሩ አንድ ሰራ ሰራ፣ እግዚአብሔር ከበረገደ ማለት። አይ ጥሩ ምንድነው? ማለት አሁን እሺ፣ አንተ አሁን ያለእድሜ የበሰልክን። እንግዲህ ከተማዎችን አቋርጠ ሀረር ላይ ነው ያገኘውና፣ ምንድነው የመማር ፍላጎት አለ? አለ ያው ማታ ማታ ማታ ማታ። እሺ ጥሩ። ማታ ማታ አንድ ላይ ትማራላችሁ? አዎ፣ አንድ ላይ ትማራላችሁ። አንተ እዚህ ሰፈር ነው አይደል? ዜሮ ስምንት ሶ አንተ ሎኬሽን አለ ቤተሰብ አለ አየሩን ታቃለ ትምህርት ዘጠነኛ ክፍል ነህ። እነኚህ ልጆች በኃላፊነት ትይዝልኛለህ። ከዛ በኋላ የማታ ታስመዘግባቸዋለ የደብተራቸውንና ምንድን ነው ይልካል። ቤተሰቦቼም ደግሞ የሚያደርጉ ነገር ካለ በስነስርዓት ከኔ ጋር እየተመካከረን ታደርግላችኋል። እናት እናቶቻችሁ ጋር አድራሻ ትሰጡኛላችሁ። እኔ ወደ ደቡብ ሲሄድ ሄጅ ጠይቃታል። ተግባባን። ስሩ፣ ራሳችሁን ከሱስ ጠብቁ። እሺ፣ ዛሬ እዚህ ጋር መሆናችሁን እንዳታዩ፣ ነገ የተሻለ ቦታ ላይ ለመድረስ ተምሮ ለመለወጥ አስቡ። ይወለ እድሜ ልካችሁን የሆነ ነገር ብቻ ማሰብ ልካለን ሰርቼ ምን ፎርስ ልውሰድ፣ በሉ አስራ አምስት አስራ አምስት ዓመት ማለት እኔ ብዙ መከራ በእናንተ እድሜ አሳልፊያለሁ ልጆች። እኔን ግን ዛሬ ላይ የለወጠኝ ምን እንደሆነ ታውቃላችሁ? በህይወቴ ሱስ የሚባል ነገር እፋለን ነበር። ሱስ የሚባል ነገር ውስጥ እንዳትገቡ። እንደዛ ከሆነ እኔ ብቻ አይደለም ሌላም ሰው ከእናንተ ጎን ይቆማል። የምትፈልጉት ደረጃ ትደርሳላችሁ። እመኑ፣ እሺ። ስለዚህ እንደዛ አድርጉ። እሱ እዚህ ስላለ በበላይነት አንድ ስራም ስለምትሰሩ እሱ በደንብ እንደ ወንድም ኬር ያደርጋችኋል። ሞሮፍ ደግሞ እሱ ከፍ ስለሚል እንላለን። ስለዚህ በርቱ፣ ጠንክሩ። እንግዲህ ይህንን ማስተላለፍ የምትፈልገው ነገር ካለ ለእናትህም፣ ምናልባት ልታየው ትችላለች። እናት እና ምንድን ነው የምትላት? መቼም እናት ነች። ድምፅህን መስማቷ ትልቅ ነገር ነው እና እየሰማች ስለሆነ ምን ትላለህ? ለሌሎችስ ምን ማለት ትፈልጋለህ? የፈለኩም በል የተሰማህ እናትን ማግዝ ትፈልጋለህ አይደል? አግዝሻለሁ የቀን ጉዳይ ነው በላት። ማግዝ ማግደም ፈልጋለሁ እኮ የቀን ጉዳይ ነው እና ታይዙሽ በላታ፣ እየሰማችሁ አግዝሻለሁ፣ የቀን ጉዳይ፣ የቀን ጉዳይ ነው። አግዝሻለሁ በላት አግዝሻለሁ የቀን ጉዳይ። አማርኛ ብዙ ስለማይችል ነው። እኔ ወይ፣ ችግር የለውም። እሺ፣ እኛም ከልብ እናመሰግናለን። ቅን ምሳን እንግዲህ እናንተ በናንተ ነው የተጀመረው። እግዚአብሔር የፈጠረው ሀሳብ ሊሆን ስለሚችል ጥሩ ከሆነ እኔ ሀረር ድረስ መጥቼ ድጋሚ እናንተ ያላችሁበትን ሁኔታ አይቼ እሸልማችኋለሁ። እሺ፣ ይሄ የእናንተ ነው በቃ። ስለዚህ የሚያግዛችሁ ሰዎች ካለ ስልክ አለ

ስድስት አካባቢ ነው የምትሠሩት? ስላሴ አካባቢ ነው የምትሠሩት? ስላሴ አካባቢ ሻውበር ቢናን። በርቱ፣ ራሳችሁን ጠብቁ። ይሄ ቪዲዮ ከተለቀቀ በኋላ እደውልላችኋለሁ። የማታ ትምህርቱን አንተ ምን ብለህ አሁን ኦልሬዲ ትምህርት ጀምሯል፣ ስንት ብር ሊከፈል ይችላል የሚለውን ነገር አይተህ፣ ደብተራቸውን ምናቸውን ተነገረኝና እሱን እልክላችኋለሁ። በየወር ደግሞ የክፍያውን እንከፍልላቸዋለን ትምህርታቸውን እንዲማሩ ታደርጋለህ። አግዛቸው። ያኛው የሄደው ወንድም ነው። እነሱም ወንድሞች ናቸው። እንደ ወንድም ተያዩ። እሺ። መልካም ነገር ለራሱ እየሰማችሁ ነው አይደል? ዛሬ መልካም ነገር እኔ የምነግራችሁ ነገር ዛሬ መልካም ነገር ከሰራችሁ ነገ ጥሩ ነገር ይገጥማቸዋል። ሕይወታችሁ ቀላል ይሆናል። እሺ፣ በደንብ አመስግኑ፣ ፈጣሪን ያዙ። እሺ። አመሰግናለሁ። በዚህ አጋጣሚ ስላገኘኋችሁ ደስ ብሎኛል። እሺ፣ በጣም የሊና ስሜቴ ደስ ብሎታል። ስለዚህ እግዚአብሔር የፈቀደው ፕሮግራም ነው እንደምንገናኝ በድጋሚ ምን እላለሁ ወይ እግዚአብሔር ከፈቀደ ታህሳስም ስለምመጣ፣ ታህሳስ ስመጣ ደግሞ አገኛችኋለሁ። ስልኮቻችሁ ከቀየራችሁ የኔን ስልክ ቁጥር ትይዛላችሁ ማለት ነው እሺ። እሺ፣ አመሰግናለሁ። እንኳን ደህና መጣችሁ እሺ። መልካም ቀን መልካም ስራ